ዳስ እባላለሁ የልደታ ክፍለ ከተማ ወረዳ ሶስት ፐብሊክ ሰርቪስ ጽሕፈት ቤት ኃላፊ ነኝ። እስካሁን ምናልባት በዚህ በጀት አመት እስካሁን ድረስ ከተሰሩ ስራዎች በተለይ ምቹ ሁኔታን ከመፍጠር አንጻርና አገልግሎት አሰጣጥ፣ ሻርፕ የሆነ አገልግሎት አሰጣጥ ከመስጠት አንጻር ምን የተሰራ ስራ አለ ከተባለ ምናልባት ምቹ ሁኔታን ለመፍጠር አንደኛ የወዳደቁ በተለይ ዘመናት ሲቆዩ የማይጠቅሙ ሸልፎችን፣ ጠረጴዛዎችን፣ ወንበሮችን፣ ብረቶችን እስከ ከተማ ድረስ እስከ ክፍለ ከተማ ድረስ በመናበብ ያስወገድንበት አግባብ በጣም ይበል የሚያሳይ ተግባር ነው የሚል አሳብ መስጠት እፈልጋለሁ። ከዛ ባለፈ ምናልባት ምቹ ሁኔታን በተመለከተ በተለየ ወረዳው የሰራተኛው መጸዳጃ ቤት ያስገነባንበት አግባብ ድሳት የሰጠንበት አግባብ ምቹ ሁኔታን ለመፍጠር የሄድንበት ርቀት የተሻለ ነው የሚል እምነት አለኝ ማለት ነው። ከዛ ባለፈ ምናልባት የወረዳውን ካፌ በሰራተኛ ሶሻል ኮሚቴ ነው የሚመራው። ምናልባት ከዚህ በፊት ብዙ ቅሬታዎች የነበሩበት እና ሶሻል ኮሚቴው ሌላ ወረዳ ሂዶ ልምድ ልውውጥ፣ ሁለቱ ወረዳዎች ሂዶ አምጥቶ እሱንም እንዲስተካከል ያደረግንበት አግባብ ነበረ። ካፌዎቹ ከወረዳው መብራት ውሃ አይጠቀሙ ነበረ። እሱንም በካቢኔ አስወስነናል። መብራት እንደዋ እንዲጠቀሙና በተሻለ ምግብ እንዲያቀርቡ ያደረግንበት አግባብም በጣም የተሻለ ነው የሚል ሀሳብ መስጠት እፈልጋለሁ። ምናልባት ለወደፊትም ምናልባት ምቹ ሁኔታ ለመፍጠር ግራውንድ ፕላስቱ ለማሰራት በካቢኔ የማስወስነን የላቅንበት ለክፍለ ከተማ የላቅንበት ተግባርም በጣም የተሻለ ነው የሚል አሰባለኝ በተለይ ከማስፈታ ጋር ተያይዞ ማለት ነው። አጠቃላይ ይሄን በማድረጋችን እንግዲህ አገልግሎት አሰጣጥ በጣም የተሻለ እና ቀልጣፋ እንዲሆን ያደረግንበት አግባብ አለ ማለት ነው። በተለይ አገልግሎት አሰጣጥ ላይ ስመጣ ምናልባት ኮሚኒኬሽን ምክር ቤትና ፐብሊክ እንዲሁም ፓርቲ ሚዲያን ነው ጨምራት ሮብ እና አርብ ክትትል እያደረግ ግብረ መልስ እየሰጠን ኃላፊዎችን ባለሙያውን ቁጭ ብሎ አገልግሎት እንዲሰጥ ያደረግንበት አግባብም በጣም የተሻለ ነው ብሎ መውሰድ ይቻላል ማለት ነው። ይሄ ደግሞ ምናልባት ከአዲስ ሚዲያ ኔትወርክ መቶ ቼክ ያደርገውና ምስክርነት የሰጠው እንደሆነ መውሰድ ይቻላል ማለት ነው። ሌላው ምናልባት ሴክተር ተቋማት የተሻለ አገልግሎት እንዲሰጡ አራት ጊዜ ክትትልና ድጋፍ ማድረግ ይችለናል ማለት ነው። ስለዚህ የክትትልና ድጋፍ በተሻለ በከፍተኛ በዝቅተኛ በመካከለኛ እየገመገም ይሄድንበት ርቀትና እንደውም ዝቅተኛ ጽህፈት ቤቶችን የመደገብ ስራ የሰራንበት አግባብ በጣም የተሻለ እና ወደፊት መቀጠል ያለበት ነው ብዬ አምናለሁ ማለት ነው። ከዛ የተለየ ግን ምናልባት ሪፎርም የተሰሩ ጽህፈት ቤቶችን በተለየ ስድስት ጽህፈት ቤቶች አሉ። እነሱንም በተለይ ክትትልና ድጋፍ ያደረግንበት አግባብም በጣም የተሻለና ለወደፊትም መቀጠል አለበት ብዬ የማምነው ነው ማለት ነው። ሌላው ምናልባት ምቹ ሁኔታን ከመፍጠር አንጻራውንም አንደኛ በየጽፈት ቤቱ ሎጎዎችን እንዲያስተካክሉና አንዳንድ ሎጎዎችም ተቀይረው የመጡ አሉ። እነሱንም አስተካክለው እንዲሰሩ የተደረገበት አግባብና አጠቃላይ ደግሞ በመጋረጃ የነበረ እንደነበረ ይታወቃል። አሁን ግን በስቲከርና በሚያምረው ሁኔታ እንዲሰሩ ያደረግንበት አግባብ በጣም የተሻለ ነው ብሎ መውሰድ ይቻላል። ከዛ ባለፈ ምናልባት አንዳንድ ቢሮዎች ደግሞ ከእናት መስሪያ ቤታቸውም ድጋፍ እያገኙ እንደ ሲቪል ምዝገባ ሌሎችም ድጋፍ እያገኙ እያዘመን ያለበት ተግባር አለ። ስራ ፈጠራ እንዲሁም ሴቶችና አጻራትን በዛው ልክ ልናዘመን እቅድ የያዝንበት አግባብ እንዳለ በደንብ መውሰድ ይቻላል። ከዛ ባለፈ ሁሉም ጽህፈት ቤት ቢያንስ በየጽህፈት ቤቱ የራሱን ጽህፈት ቤት ማዘመን ምቹ ማድረግ እንዳለበትም ተነጋግረን ወደ ተግባር ገብተን ብዙ ጽህፈት ቤቶች የራሳቸውን ጽህፈት ቤት ያዘመኑበት እንደሆነ መውሰድ ይቻላል። ለምሳሌ ጎፍቃዴን፣ ኮሚኒኬሽን ጽላትን፣ ፐብሊክን ዋና ስራ አስፈጻሚን መውሰድ ይቻላል። ብዙ ጽህፈት ቤቶች በራሳቸው ያዘመኑበት አግባብ አለ። ስቲከር እየለጠፉ ሰላም እና ጸጥታን ብዙ ጽህፈት ቤቶችን ወደ ማዘመን ገብተው የተሻለ ቢሮ ለማድረግ የሄዱበት ርቀት አለ። ያው ወረዳው አጋጣሚ ሞዴል ስለሆነ እሱ እንደገና የማደስና የማስተካከል ስራ እየሰራን እንደሆነ በደንብ መውሰድ ያስፈልጋል። አረንጓዴ ስራዎችም እንደዚው አትክልቶችን የከተማ ግብርና ስራንም በጽህፈት ቤት በግቢ ለመተግበር ያለበት ያለም ርቀት ይበል የሚያሰኝና ወደፊትም መቀጠል ያለበት። ሌላው ሌብነትና ብልሹ አሰራርን በተመለከተ ኦልሞስት ሁሉም ጽህፈት ቤት የሌብነትና ብልሹ አሰራርን እቅድ አቅዶ አጀንዳ እንዲያደርግ ያደረግንበት አግባብ የተሻለ ነው። ሁለተኛ ቡድን መሪዎችንም ባለሙያዎችንም ከጸረ ሙስና ጋር በመሆን በተለያየ ጊዜ ግንዛቤ የሰጠንበት አግባብ በጣም ይበል የሚያሰኝናል ወደ ወደፊት መቀጠል እንዳለበት የታየ ነው ማለት ነው። ከዛ ባለፈ ያው ባለሙያ ከብልሹ አሰራር ጋር የተያያዘ አንድ ባለሙያ በዲሲፕሊን የጠየቅንበት አግባብም እንዲሁ የተያያዘ ነው። ቀጠና ላይም ደላላ ናቸው የተባሉ ሰዎችን በህግም ታግለን ምክር ቤትን በዚህ ረገድ በጣም ታግሏል። እንዳስተዳደርም አብረን በህግ እንዲጠየቁ ያደረግንበት ተግባርም በጣም የተሻለ እና ይበልህ ይበል የሚያሰኝ እና ወደፊትም ተጠናክረን እንደምንቀጥል መያዝ ያስፈልጋል የሚል እምነት አለ ማለት ነው። ከዛ ባለፈ በወረዳ አስተዳደሩ ማህበረሰቡ የሚያነሳቸውን የመልካም አስተዳደር ጥያቄዎች እንዲፈቱ ከማድረግ አንጻር እንግዲህ ሁሉም ጽፈት ቤት የመልካም አስተዳደር እቅድ እንዲያቅድና ባቀደው ልክ ደግሞ መልካም አስተዳደር ችግሮችን ነቅሶ እንዲፈታ ያደረግንበት አግባብ የተሻለ ነው። ያው መልካም አስተዳደር የውስጥና የውጭ የሚባልና በእሱ ረገድ የውስጦችን መጀመሪያ ነቅሰን፣ ቅድም እንዳልኩት መጀመሪያ ላይ የካፌ የሽንት ቤት አላስፈላጊ ዕቃዎችን ከማስወገድ አንጻር የሰራነው ስራ በጣም የተሻለ ነው የሚል ሀሳብ አለ። ከዛ ባለፈ በየቀጠናው ደግሞ ከፍተኛ የሆኑ የመልካም አስተዳደር ችግሮች የነበሩ መንገድ ንጣፍ የፍሳሽ ማፋሰሻ ቱቦ የቤት እድሳት እንዲሁም በመሬት በኩል ደግሞ አሁን የያዛቸው አለ ሰነድ አልባ የሆኑ ዞታዎችን ለክፍለ ከተማ ለከተማ የመላክ ሁኔታዎች በሰፊ ሁኔታ እየሰራ ነው እንደሆነ መያዝ ያስፈልጋል። አጠቃላይ እንግዲህ እንደ ወረዳ ሶስት እንደ ፐብሊክ ሰርቪስ አጠቃላይ እንደ ወረዳ የሰራናቸው ስራ በጣም ይበል የሚያሰኙና ለወደፊትም መቀጠል ያለባቸውና በጠንካሬም ልናስቀጥላቸው የሚገባ እንደሆኑ ማየት ይቻላል የሚል ጥቅልላ ሀሳብ ለመስጠት ነው። አመሰግናለሁ።